ቻይና በየትኛውም ሁኔታ ውስጥ በኢትዮጵያ የምታከናውነው ኢንቨስትመንት ሕዝባዊ ቅቡልነት ማግኘቱን አንድ ጥናት አመለከተ። ቻይና ከኢትዮጵያ ጋር ያላት ግንኙነት ወደ ከፍተኛ መተማመን ስለ መድረሱም ተነግሯል። አንዷ አልምናን ዝርዝሩን ይዟል። ኢትዮጵያና ቻይና ዲፕሎማሲያዊ ግንኙነታቸውን የጀመሩት በ1963 ዓመተ ምሕረት ነው። ቻይና በአፍሪካ ያላትን ትኩረት ስታሳድግ ኢትዮጵያ ከዋነኛ አጋሮቿ መካከል አንዷ ናት። ቻይና በአፍሪካ ያላት ኢኮኖሚያዊ ግንኙነት በሶስት ምልከታዎች ላይ መሰረት ያደረጉ ናቸው። ሚዛናዊ የንግድ ስርዓት መዘርጋት፣ ገበያ ፈጠራ፣ እሴት መጨመር ላይ መሰረት አድርገዋል። ቻይና በምስራቃዊ የአፍሪካ ክፍል ባለፉት 20 ዓመታት 9.8 ቢሊዮን የአሜሪካን ዶላር ኢንቨስት አድርጋለች። ቻይና በፈረንጆቹ 2013 ይፋ ያደረገችው የዋን ቤልት ሮድ ፕሮግራም ለምስራቃዊ የአፍሪካ ክፍል ጠቀሜታው ትልቅ ነው ተብሏል። የኢፌዴሪ ገንዘብ ሚኒስቴር የ2023 መረጃ እንደሚያመላክተው ከ60 ዓመት ግንኙነት በኋላ የኢትዮጵያና ቻይና ግንኙነት ከስትራቴጂካዊና የመሰረታዊ የኑሮ መደጋገፍ ወደ ሁሉን አቀፍ ግንኙነት አድጓል። የሁለቱ ሀገራት ኢኮኖሚያዊ ትብብርም በመሰረተ ልማት ላይ ያተኮረ ነው ይላል። በዚህ መረጃ ላይም ኢትዮጵያ ካላት የካፒታል ብድሮች ትልቁ ከቻይና በኩል የሚመጣ ነው። ይህ የሁለቱ አገራት ግንኙነት በቻይና ስትራቴጂካዊ እቅድ የሚቀዳ ቢሆንም መተማመንን ግን ፈጥሯል። የፈረንጆቹ 2006 ዓ.ም እስከ 2018 ባለው ጊዜ የቻይና መንግስት ከልማት ተቋሞቹ ጋር በመተባበር በኢትዮጵያ 14.8 ቢሊዮን የአሜሪካን ዶላር ብድር ሰጥቷል። በዚህም ሰባ ፕሮጀክቶችን ለመገንባት ነው ያበደረው። ቻይና በኢትዮጵያ ከእነዚህ ብድሮች በተጨማሪም በቀጥታ ኢንቨስትመንትና ለንግድ ትኩረት ትሰጣለች። ከእነዚህ ሁሉ ኢንቨስትመንቶች በኋላ ይመስላል የሁለቱ ሀገራት ግንኙነት መተማመን ላይ መሰረት አድርጓል የተባለው። የቻይና አፍሪካ ፎረም ጽህፈት ቤት ቢሆንም በዚሁ ሀሳብ ይስማማል። ኢትዮጵያ በቻይና ትልቅ የኢኮኖሚ ዲፕሎማሲ መዳረሻ አንዷ መሆኗን ጽፏል። የስዊድኑ ሊናውስ ዩኒቨርሲቲ የቻይና ኢኮኖሚ ተሳትፎ በኢትዮጵያ ውጫዊ ጫናና የሀገር ውስጥ እውነታ ከብሪክስ አንጻር ሲል በሰራው የምርምር ጽሁፍ ኢትዮጵያ ከቻይና በኩል ያላት ግንኙነት በመሰረተ ልማት ላይ መሆኑ መተማመንን አሳድጓል ይላል። በዚህም ቻይና በብሪክስ ላይ ባላት ኢኮኖሚ የበላይነትና ኢንቨስትመንት ኢትዮጵያ ወደ ጥምረቱ እንድትቀላቀል አግዛለች ይላል ጽሁፉ። በዚህም ብሪክስ ኢትዮጵያን ጨምሮ አራት ሀገራት ሲቀላቀል በ2009 ከነበረው የዓለም የጠቅላላ ኢኮኖሚ ምርት ድርሻ ወደ 35.4 በመቶ አድጓል። ይህ በተመሳሳይ ጊዜ የቡድን 20 አባል ሀገራት የዓለም የጠቅላላ ምርት ድርሻን ወደ 29.6 በመቶ ደግሞ እንዲያሽቆለቁል አድርጎታል ይላል። ይህም ቻይና የባለብዙ ወገን ዲፕሎማሲን በመጠቀም በሀገሪቱ ላይ ያላት ኢንቨስትመንትን እንደ ትልቅ ዕድል የሚጠቅም የሚያሳድግም ነው ነው ብሏል። በዚህም ከ2013 እስከ 2023 ባለው 10 ዓመት የሁለቱ ሀገራት የንግድ ልውውጥ 32 ቢሊዮን ዶላር ነው። በዚህ ንጽጽርም ከአውሮፓ አባል ሀገራት 30 ቢሊዮን፣ ከአሜሪካ 16.5 ቢሊዮን ዶላር በተመሳሳይ ወቅት የንግድ ልውውጥን ኢትዮጵያ ከውናለች። ይህ ጥናትም የኢትዮጵያና የቻይና ግንኙነት በባለብዙ ወገን ገጽ ያለው የሁለትዮሽና መተማመን ላይ መሰረት አድርጓል ይላል በዚህ ጥናት መሰረትም ቻይና በምትከተለው ጣልቃ ያለመግባት የውጭ ጉዳይ ፖሊሲ መሰረተ ልማት ተኮር ግንኙነትና የኢትዮጵያ መንግስት በቀረጸው የውጭ ቀጥታ ኢንቨስትመንት ፕሮጀክት ፖሊሲ ምክንያት የሁለቱ ሀገራት ግንኙነት ትልቅ እንዲሆን አድርጎታል በእነዚህ ሶስት መሰረታዊ ምክንያቶች ቻይና በኢትዮጵያ ውስጥ የምታደርገው ኢንቨስትመንት ህዝባዊ ቅቡልነትን አግኝቷል ህዝባዊ ቅቡልነቱ ታዲያ ፖለቲካ ያለመረጋጋት እንኳን ቢኖር ቻይና በኢትዮጵያ ኢንቨስትመንቷ እንዳይስተጓጎል ግንባታዋም ጉዳት እንዳይደርስበት ያደርጋል፣ ይላል ይህ ጥናት። ይህን ጽሁፍ ለማዘጋጀት የኢፌድሬ ገንዘብ ሚኒስቴር፣ የቻይና አፍሪካ ትብብር ድረገጽ፣ የስዊድን ልዩስ ዩኒቨርሲቲ ጽሑፍ፣ በቻይና የኢትዮጵያ ኤምባሲ መረጃና የቻይና ገንዘብ ሚኒስቴር ገጽን ተጠቅመናል።